ቁርአን ውስጥ ስለ ስልክ አጠቃቀማችን የተጠቀሰ ነገር ይኖራል ብላችሁ ታስባችሁ ታውቃላችሁ? አላህ ስብሐነሁ ወተዓላ ፊ ሱረት ልማኢዳ የሆነች የቁርአን አንቀጽ ይጠቅሳለች። ከስልክ ጋር ብዙ ጊዜ እኔ ትመሳሰልብኛለች። ሰሐቦች ዛሬ ለእኛ ስልክ በጣም እንደምንወደው ሁሉ አደን በጣም ይወዱ ነበረ። በማንኛውም ሁኔታ አደን አያመልጣቸውም ነበረ ነገር ግን አላህ ስብሐነ ወተዓላ በኢሕራም ወቅት ሐጅ ወይም ዑምራ ላይ እያላችሁ እንዳታድኑ አላቸው። የዛኔ ሰሐቦች አንድ ሐጅና ኢሕራም አድርገው እየሄዱ ባሉበት ሰዓት ትናንሽ ሊታደኑ ሌላ ጊዜ ተቸግረው የሚያድኗቸው እንስሳዎች ፊቶቻቸው፣ እግሮቻቸው ስር እየመጡ ዞር ዞር ማለት ጀመሩ። አላህ የዛኔ የምላላችሁ ሰሐቦች በጣም ለማደን ቋምጠው፣ ያአዩሃ አለዚነ አመኑ፣ እናንተ ያመናችሁ ሰዎች ወይ ለየብልወነኩም ላሁ ቢሸይን ሚን አሰይድ፣ አላህ በአንዳች የሚታደን ነገር ይፈትናችኋል።

ማን ነው የሚፈራኝ? የሚለውን ለማየት ይፈትናቸዋል። ስልኮቻችን ዛሬ ላይ እንደ ቀላል ነው። ልክ ሰሃቦች በጊዜው የሚታደኑት ነገር እንደ ተፍለከለኩላቸው እየያዝ ነው ያለው። ብርድ ልብስ ውስጥ ሆነን ሊያቀን አላህ ይሰጠናል። ስልክ ቤት ውስጥ ዘግተን ምን እየሰራ እንደሆነ ሊያየን አላህ ስልክ ይሰጠናል። ስልኮቻችንን ምን ያክል ነው ከሩቅም ሰውን ፊትም እየተጠቀምነው በኸይር ነገር ያለ ነው። እስኪ እናስብበት።